የዓባሲያና የሶላሂያ ስርዎ መንግስታት ከፈራረሱና የመማሊክ ስርዎ መንግስት አንድነት አደጋ ላይ ከወደቀ በኋላ አውሮፓውያኑ የሙስሊሞችን ግዛት ለመቀራመት አመቺ ጊዜ መሆኑን አምነው ነበር። በመሆኑም ወደ ሰሜን አፍሪካ መጥተው የደከመውን ኢስላማዊ መንግስት በቅንጣጤያቸው ያዙት። አውሮፓውያኑ ሙስሊሞችን ከበትራቸው የሚታደጋቸው እንደሌለ ባመኑበት ወቅት ግን አላህ ተዓምሩን በምድር ላይ አሳየ። አዲስ ሃያል ኢስላማዊ መንግሥት ብቅ አለ። መንግስቱ መንግሥቱ ከቀደሙት ኢስላማዊ መንግሥታት አንፃር ከፍተኛ አቅም ያለውና የኢስላምን ባንዲራ ከፍ ማድረግ የሚችል ነበር። ግዛቱ በአጭር ጊዜ ተስፋፍቶ ፀሐይ የማይጠልቅበት ሰፊ ግዛት እስከመሆን ደረሰ። የኢስላሙን ዓለም ለመታደግም ትልቁን ሚና የተጫወተ ሆኖ ተደራጀ። የኦቶማን ወይንም የኡስማን ቤተሰቦች ስረዎ መንግሥት። በኡስማንያ ስርዎ መንግሥት ውስጥ የተለያዩ ሱልጣኖች ሲፈራረቁ ቆይተዋል። ሰባተኛው ሱልጣን ግን በሁለንተናው የተለየና ኃይሉ የፈረጠመ በብልሃት የተቀመመ ነበር። አቡል ኸይራት አል ጋዚል ሙጃሂድ የዳግማዊ ሙራድ ልጅ ሱልጣን ሙሐመዱል ፋቲሕ። ሱልጣን ሙሐመድ አል ፋቲሕ ዘርፈ ብዙ የነበረውን የአውሮፓን ጥቃት በኃይል መከተ። በምስራቅም በምዕራብም ታላላቅ የተባሉ ምሽጎቻቸውን ደረማመሰ። በዚህ አልተብቃቃም። ለአስራ አንድ ምዕተ ዓመታት ጸንቶ የቆየውን ታላቁን የቤዛንታይን ስርዎ መንግስት ድምጥማጡን አጥፍቶ ታሪክ አደረገው። ከዚያ በኋላ ግርማ ሞገሱ የሚያስፈራ መንግስት መሪ ሆነ። አውሮፓዎቹ እንዳይቀየማቸው የሚንሰፈሰፉለት ኃያል ንጉስ ሆኖ ራሱንና መንግስቱን አስከበረ። በዘመኑ በጣሊያን ባህር ዳርቻ የነበሩ ቤተክርስቲያኖች የኦቶማን መርከቦች በቅርብ ሲያልፉ ደውል መደወል እስከ ማቆም ይደርሱ ዘንድ ያስቻለ ማንነት ገነባ። ሙስሊሞችም በያሉበት ተከብረው እንዲኖሩ ልባም ስብዕና ፈጠረላቸው። ክንዱ የማይካክር ሽንፈት የማያውቅ ፈርጣማ ሰራዊት ገነባ። ይህ ደግሞ ከፊት ወዳጅ ቢመስሉም የሙሐመዱል ፋቲህ ሃያልነት ያስቆጫቸው አውሮፓዎች አምርረው እንዲጠሉትና እርሱን ለማጥፋት የሚያሴሩ እንዲሆኑ አደረጋቸው። ለዘመናትም የሞከሩት ሁላ አልሳካ ሲላቸው ስሙን የማጥፋትና ስብዕናውን የማጉደፍ ዘመቻ በሰፊው ጀመሩ። ጉቦኛና ዋሾ ጸሐፊዎቻቸውንና የቱርክና የዓረብ ተላላኪዎቻቸውን ተጠቅመውም ሐቁን በውሸት መቀየርና ታሪኩን በክፋት መበረዝ ላይ ተጠመዱ። ይህን ሁላ ሲያደርጉ ግን ሰውየው ታሪክ ሊረሳው የማይችል ልዩና ጀግና ስብዕና መሆኑን ሊያጠፉት አልቻሉም። ሱልጣን ሙሐመድ ዳግማዊ የዳግማዊ ሱልጣን ሙራድ ኻን ልጅ ነው። እንደ ሂጅሪ አቆጣጠር ረጀብ 26 በ833ኛው ዓመት በኤሮፓውያን አቆጣጠር ደግሞ ኤፕሪል 20 ቀን 1429 ዓመተ ልደት በየዛኔዋ የኦስማንያ ስርወ መንግሥት ዋና ከተማ ኤደርና የተወለደ ከኦስማን ጋዚ ወይንም ካርጦግሮል የልጅ ልጆች መንግሥት ሱልጣኖች ሰባተኛ በመሆን የነገሰ ሱልጣን ነው። አባቱ ዳግማዊ ሙራድ ኻን በልዩ ትኩረት ሥነ መንግሥትና የአስተዳደር እውቀቶችን እየመገበ ከስሩ እንዳይጠፋ አድርጎ ያስተማረው ሲሆን፣ ትንሹ መሐመድም በፈጣን አእምሮ ዐሥር ዓመት ሳይሞላው ቁርአን ሐፍዞ ሐዲስ፣ ፊቅህ፣ ሥነ መንግሥት፣ ቋንቋ፣ ሥነ ፈለክና ሌሎች በርካታ ዕውቀቶችን በሚገባ ተምሯል። የጦርነት ስልትና ውጊያማ የመጉረስ ያህል የሚቀለው የመዳፉ ያህል የሚያውቀው በሌሎች እውቀቶች የሚደግፈው ሙያው ነው። አረብኛና ፋርሲኛ ላቲንኛና ፈረንሳይኛ ግሪክኛን ጨምሮ አከላጥፎ የሚናገር የቋንቋ ሊቅም ነው። በልጅነቱ ከአባቱ ጋር በበርካታ ጦርነቶች የተሳተፈ ሲሆን የ11 ዓመት ልጅ ሲሆን አባቱ አስተዳደርን በተግባር እንዲማር በሚል አናሲያ ወደተባለች ግዛት አስተዳዳሪ አድርጎ ላከው። ወደ ሀገረ ግዛቷ ሲያቀናም አብረውት በጊዜው አሉ የተባሉ አቅ ሸምሱዲንና ሞላ ኩራኒ የተባሉ ሊቃውንት ዑለማዎችን ጨምሮ የዳበረ ልምድ ያላቸው ከፍተኛ ባሻዎች እንዲሄዱና አብረውት በመሆኑ ሥርዓተ መንግሥትን እንዲያስተምሩት ተደርጎ ነበር። የትንሹ ሙሐመድ ኢስላማዊ ማንነት በጥሩ ሁኔታ ለመቃኘቱና ግብና ዓላማውን በማስመር ብሎም የፖለቲካ አረዳዱን በማዘመን ላይም የእነዚህ ሰዎች ተጽዕኖ እንደ ቀላል የሚታይ አልነበረም እና ሙሐመድ ከፍተኛ ሞራል ያለው ወደፊቱን ቀድሞ መሥራት የሚችል በእውቀት የተደገፈ ታሪክን የመረመረ ጥበብን የተላበሰ ለዲኑ ቀናኢ የሆነ በንባብ የዳበረ ሆኖ ለማደግ በቃ። ልዑሉ ሙሐመድ በልጅነት ዕድሜው በርካታ ሥራዎችን ሰርቷል። በአባቱ ዘመንን የመንግሥታቱን ባህሪ ተረድቷል። በተለይም ቤዛንታይኖች በተለያዩ ሁኔታዎች ላይ ስለሚያሳዩት ባህሪ መንግሥታቸው ባለፈባቸው ተሞክሮዎች ላይ ተመርኩዞ ለመገንዘብ ችሏል። በተለይ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ምርቱ መሪ ያሉትን የቆስጠንጢንያ ድል አድራጊ ለመሆን ከልጅነቱ ዋግቶ በማደጉ ቤዛንታይን መንግሥት ላይ የነበረው ትኩረት የተለየ ነበር። ታዲያ በጁላይ 13 ቀን 1444 ዓመተ ልደት በሂጅሪያ ደግሞ ረቢዑል አወል 26848 26848ኛ ዓመት ላይ ሱልጣን ሙራድ ኻን ከአናቶሊያዋ ቁርማን መንግስት ጋር የሰላም ስምምነት እንደተፈራረመ ትልቁ ልጁ ልዑል አላኡዲን በድንገት ሞተ። በዚህ የልጁ ሞት ልቡ የተሰበረውና አለቀጥ ያዘነው ሱልጣንም የፖለቲካውን ዓለም ታከተኝ፣ በቃኝ ብሎ በትረ የ14 ዓመት ዕድሜ ላይ ላለው ትንሹ ልጁ ሙሐመድ ለቆ አይደን ወደምትባል ግዛት በመሄድ ቀሪ ዕድሜውን በኢባዳ ለማሳለፍ ወሰነ። እናም አደረገው። ብዙም ወራት ሳይቆይ ግን ሃንጋሪዎቹ ውላቸውን አፍርሰው ማመፃቸውንና ወደ ቡልጋሪያ ሙስሊሞች ጥቃት እየሰነዘሩ የመሆኑ ዜና ደረሰው። ይህ የሆነው ደግሞ እሱ ስልጣኑን ለልጁ በመልቀቁና ሙሐመድ ልምድ የሌለው ሱልጣን በመሆኑ ንቀውት፣ በሌላ በኩል ደግሞ የካቶሊኩ ካርዲናል ምክትል የሆነው ባባ ሲዛሪኒ የእገዛ ቃል ኪዳን ተማምነው ነበር። ካርዲናሉ ሃንጋሪዎቹን በግዛታችሁ ያሉ ሙስሊሞችን ማባረር ስምምነት ከማፍረስ አይቆጠርም ብሎ እንደሸወዳቸውና የሙራድን አጸፋዊ ምላሽ ለማየት ያደረገው ወጥመድ መሆኑን ግን አላወቁም ነበር። በዚያ ሰዓት ግን ሱልጣን ሙሐመድ አባቱ ወደ ስልጣናቸው እንዲመለሱና ይህን ንቀት የተሞላበት ድፍረት መልስ እንዲያደርጉለት የሚማጸን ደብዳቤ ለቀድሞው ሱልጣን አባቱ ሙራድ ኻን ላከ። አባትም የልጁን ጥያቄ ተቀብሎ ወደ ሥልጣኑ በመመለስ ሰራዊቱን መርቶ ፉርላ በተባለው ውጊያ ላይ መጀሮችን አይቀጡ ቅጣት ቀጣቸው። በኖቬምበር 10 1444 ዓመተ ልደት በሂጅራ አቆጣጠር ደግሞ ረጀብ 28 በ848ኛው ዓመት የተደረገው ይህ ጦርነትና ሙስሊሞች የተቀዳጁት ታላቅ ድል ለሙስሊሞች ኃይል ማንሰራራትና የስነ ልቦና ከፍታ ትልቅ እገዛ ያደረገ ነበር። በኋላ ሱልጣን ሙራድ ኻን ወደ መናገሻ ከተማው ኤደርና ተመልሶ የጆርጅ ካስቲዮ ልጅና የሰሜን አልባንያ ገዥ የነበረውን ሌላኛውን ከሃዲ ልዑል እስክንድር ለመውጋት ሰራዊት ማሰናዳት ጀመረ። ልዑል እስክንድር ማለት ከዚህ በፊት እስልምናን የተቀበለና በሱልጣኑ ታማኝ መሆኑን አሳውቆ ግዛቱን እንዲያስተዳድር ተፈቅዶለት የነበረ ሲሆን ሱልጣኑ ከመጀርና ሰርቦች ጋር በመዋጋት ተወጥሮ ባለበት ከጠላት ጋር በማበር ኢስላማዊውን መንግሥት ከጀርባ ሲወጋ የነበረ ሰው ነው። በዚህ መሃል ግን ፌብሩዋሪ 7 ቀን 1451 ዓመተ ልደት በሂጅሪያ ደግሞ ሙሐረም 5 ቀን 855ኛው ዓመት ላይ ሱልጣን ሙራድ በድንገት ከዚህ ዓለም በሞት ተለየ። የአባቱን መሞት የሰማው መሐመድም ይህን እድል ተጠቅመው ምዕራባውያን ሊያደርጉ ከሚችሉ እኩይ ተግባርና ከሰራዊቱ መበታተን በፊት ወደ ኤደርና በመሄድ ለሁለተኛ ጊዜ መላው ዑስማንያ መንግሥትና ግዛት ሱልጣን ሆኖ በሥርዎ መንግሥቱ ሥርዓትና በአባቱ ኑዛዜ መሠረት ተሾመ። ይህ የሆነውም ፌብርዋሪ 19 ቀን 14:51 ዓ.ም. ልደት በሂጅሪያ ደግሞ ሙሐረም 17 ቀን በኛው ዓመት ላይ ነበር። በዚህም ልዑል ሙሐመድ ዳግማዊ ሱልጣን ሞሐመድ ኻን ተብሎ በ17 ዓመት ልሚው በትረ sultaanውን ያዘ። ሱልጣን ሙሐመድ sultaanውን እንደተቆናጠጠ መንግስቱ ላይ ያሉ ክፍተቶችን ለመሙላት ሳይታከት ሰራ። የመንግስቱን ገቢና ወጪ በተመለከተ አዲስ ሥርዓት ገነባ። አባካኝ የነበሩ የሥርዓቱ አካላት ላይ እርምጃ ወሰደ። የሰራዊቱን ክፍለ ጦሮችና ብርጌዶችን በትኖ እንደ አዲስ በተሻሻለ መልኩ አዋቅሮ በዘመኑ ዘመናዊ የተባሉ መሣሪያዎችን እንዲታጠቁ አድርጎ ደሞዛቸው ላይም ማሻሻያ ያደረገበት በሀገረ ግዛቶች ላይ አዲስ የአስተዳደር ስርዓትና የከተማ አከታተል መዋቅር አስተዋውቆ ጉድለት የተገኘባቸውን አስተዳዳሪዎች ከስልጣን አንስቶ አዳዲስ ሀገረ ገዢዎችንም ሾመ። በዚህም ስርዎ መንግስቱ የተረጋጋና በሁለንተናው የቀደመ ማድረግ ተቻለው። ቢሆንም ግን ሙሐመድ በዚህ አላበቃም። ከሌሎች ኢስላማዊ ራስ ገዝ መንግስታትና ገዢዎች ጋር ወደ አንድነትና የተባበረ ክንድ የመሆን ፕሮፖዛል ነድፎ ተግባራዊ አደረገ። ይህ ሁላ ሙስሊሞች በመላው ዓለም አንድ ልብ እንዲሆኑ በማድረግ መረጋጋት ከተፈጠረ በኋላ ለአንዴና ለመጨረሻ ጊዜ የመላውን አውሮፓ በሙስሊሞች ላይ የሚሰነዘር ጥቃት መነሻ የሆነችውን በሙስሊሙ ዓለም ላይ የሚሸረብ ሴራ ማዕከል የነበረችውንና ለክፍለ ዘመናት የቤዛንታውያን ስርዎ መንግስት መቀመጫ ሆና ያገለገለችውን ኮንስታንቲኖፕልን ድል በማድረግ ወደ ሙስሊሞች ግዛት ለመቀላቀልና የምዕራባውያኑን የክፋት ትብብር እስከ ወዲያኛው ለመስበር ነበር። ሱልጣን ሙሐመድ ኮንስታንቲኖፕልን ድል ለማድረግ ከፍተኛ ጥናት አድርጓል። አስፈላጊ ነው ብሎ ያሰበውን ሁሉ ዓላማውን ለማሳካት አሟልቷል። በጊዜውም ሰራዊቱ ከፍተኛ የሰው ኃይል ያስፈልገው ስለነበር በከፍተኛ ዘመቻ ሩብ ሚሊዮን የሚጠጋ ወታደር ወደ ጦሩ ቀላቅሏል። ይህ ቁጥር በሰዓቱ ሌሎች መንግስታት ከነበራቸው የሰራዊት ቁጥር አንጻር እጅጉን ግዙፍ ነበር። ሙሐመድ ሰራዊቱን በቁጥር ማሳደግ ብቻ ሳይሆን እያንዳንዱ የጦሩ አባል በስነ ልቦና ከፍታ ላይ እንዲሆን ነቢዩ ሙሐመድ የኮንስታንቲኖፕልን ከፋቾች ያወደሱበትን ሐዲስ መሠረት አድርጎ በጂሃድና ድል ፍቅር እንዲሞሉ፣ ጦርነትን እንዲናፍቁና ሻህዳን ከልባቸው እንዲመኙ የሚያደርግ ከፍተኛ ሥራ ሰርቷል። ምናልባት መልእክተኛው ሰለ ላሁ ዐለይሂ ወሰለም ያወደሷቸው ወታደሮች እናንተ ትሆናላችሁ እያለ ውጊያውን ያስናፍቃቸው ነበር። በተጨማሪም መሳሪያዎችን በማዘመን ላይ አስደማሚ ለውጥ ማምጣት ችሏል። በልዩ ሁኔታ ደግሞ መድፎች ላይ የላቀ የማዘመን ሥራ መስራቱን ታሪክ መዝግቦለታል። በዚህ በኩል ሃንጋሪያዊው የመሳሪያ መሐንዲስ ኦርባን ስሙ ጎልቶ ይነሳል። ኦርባን በሙያው የተመሰገነ የመሣሪያ ጠበብት በመሆኑ በሱልጣኑ ትሪ ተደርጎለት የሰው የገንዘብና የቁሳቁስ አቅርቦት በገፍ ተሟልቶለት በአይነታቸው ልዩና ግዙፍ የሆኑ መድፎችን ለመስራት የቻለ ሰው ነው። በተለይም የሱልጣኑ መድፍ የተሰኘው ግዙፉ መድፍ እጁን ካሳሙ የሙያ ውጤቶቹ መካከል ትልቁ ነበር። መድፉ በመቶዎች የሚቆጠር ቶኖች የሚመዝንና በመቶዎች ትብብር ካልሆነ በስተቀር አለመንቀሳቀሱ ምን ያህል ግዙፍ እንደነበር ለማወቅ በቂ ነው። ሱልጣኑ በሌላ በኩል የመንግስቱን ባህር ኃይል በልዩ ትኩረት የማዘመኑን ሥራ ተክኖበታል። መርከቦቹን ሙሉ በሙሉ በማዘመንና በቁጥር እንዲያድጉ በማድረግ ለኮንስታንቲኖፕል ጥቃት ብቁ እንዲሆኑ አድርጓል። ኮንስታንቲኖፕልን ያለ ባህር ኃይል አጋዥነት በከበባ ስር ማቆየት እንደማይቻል የሚያውቀው ሱልጣኑ ከ400 በላይ ግዙፍ ተዋጊ መርከቦችን ለጦርነቱ ማዘጋጀቱ የተአምር ያህል ጠላቶቹን ያስደነቀ ጉዳይ ነበር። በመሆኑ በቁጥርም በዘመናዊ መሳሪያ ማቻ የሌለውን ብሎም በግዙፍ የባህር ኃይል የታገዘውን ጦሩን ይዞ ለሞት ድግሷ ወደ አማረላት የቤዛንታይን መዲና ኮንስታንቲኖፕል አቀና። በረቢያል አወል 27 857ኛው ዓመተ ሂጅራ ላይ በኤሮፓውያን አቆጣጠር ደግሞ ኤፕሪል 6 ቀን 1453 ዓመተ ልደት ላይ ሱልጣኑ ወደ ኮንስታንቲኖፕል ደርሶ ከተማዋን በየብስ በኩል በሩብ ሚሊዮን ወታደር በባህር በኩል ደግሞ በ420 መርከቦች በከበባ ሥር አደረጋት። ይህ ደግሞ ከአምስት ሺህ የማይበልጡ አብዛኛው ደግሞ የሌላ ሀገር የሆኑ ወታደሮች ውጪ ተከላካይ የሌላቸው የከተማዋን ነዋሪዎች በፍርሃት ያንቀጠቀጠ ነበር። የሱልጣኑ ሰራዊት ከተማዋን በባህርና በየብስ በኩል የከተማዋን ግንቦች ያለረፍት እየደበደበ ለ35 ቀናት ከበባውን ቀጠለ። ቢሆንም ግን የሱልጣኑ ባሕር ኃይል ጎልደን ሆርን ወይንም ወርቃማው ቀንድ ወደ ተባለው ስትራቴጂክ የባሕሩ ጥግ ላይ ለመድረስ ሳይቻለው ቀረ። ምክንያቱ ደግሞ ቤዛንታውያኑ ወደ ወርቃማው ቀንድ የሚያደርሰውን መሿለኪያ ቀጭን መንገድ ላይ ከጥግ እስከ ጥግ የተዘረጉ እጅግ ወፋፍራም የሆኑ ብሎም ለማለፍ የተጠጋን መርከብ ነድለው ውሃ በማስገባት እንዲሰጥም የማድረግ ኃይል ያላቸው ሰንሰለቶችን ቀድመው ወጥረው ነበር። በመሆኑም የሱልጣኑ ሰራዊት በሁሉም በኩል የተሳካለት ከበባውን አድርጎ እያጠቃ ያለ ቢሆንም እነዚህ ሰንሰለቶች ግን ባሕር ኃይሉን እንዲቆም አስገደዱት። በዚህ ሰዓት ታላቁ ሱልጣን እነዚህን ሰንሰለቶች ሳይጋፈጥና ከቤዛንታይን ባህር ኃይሎች ጋር ሳይዋጋ ወደ ወርቃማው ቀንድ መርከቦቹን ማስገባት የሚችልበት ዘዴ ብልጫ አለለት ይህ ዘዴ እነዚያን ግዙፍ መርከቦች በሰውና በበሬዎች ኃይል በየብስ በኩል ጎትቶ ከሰንሰለቱ ጀርባ ባለው የባህሩ ክፍል በማድረስ ወደ ባህሩ እንዲከላከሉ ማድረግና ያለምንም ከልካይ ወርቃማውን ቀንድ መቆጣጠር ነበር መጀመሪያ ላይ ይህ የሱልጣኑ ሐሳብ በጦር መሳፍንቱ በኩል የብደት ያህል ታይቶ ነበር። በዓለም ታሪክ መርከብ በየብስ ላይ ተጎትቶ አለማወቁንም አስረድተው ሐሳቡን ለማስቀየር ሙከራ አድርገዋል። ቢሆንም ግን በሐሳቡ ላይ የተዋጣለት ጥናት ከተደረገ በኋላ አስፈላጊ ነገሮች ሁሉ ታውቀው ተዘጋጁ። እናም መርከቦቹ የሚጎተቱበት አምስት ኪሎ ሜትር ርቀት ያለው ጫካ ተመረጠ። ጫካው ውስጥ ቀጥ ያለው አቅጣጫ ተሰምሮ ዛፎች ተቆርጠው ጥርጊያ ተደርጎ ተደለደለ። ከዚያም የተቆረጡ ዛፎች አንሸራታች ዘይት እየተቀቡ ጥርጊያው ላይ እንዲደረደሩ ተደረገ። አስከትሎም መርከቦቹ በከፍተኛ የሰውና የእንስሳት ኃይል ሚዛናቸውን ጠብቀው አምስት ኪሎ ሜትር ተጎትተው ከሰባ በላይ የጦር መርከቦች በዚያኛው የባሕሩ አካል አረፉ። ይህ ዓለም አይቶት የማያውቀው ቤዛንታውያኑም ፈጽሞ ያልጠበቁት በእብደት የተለወሰ በሳል የጦር ስትራቴጂ ነበር። ያን ቀን ሱልጣኑ መላው ሰራዊቱ በከፍተኛ ጥሞና ውስጥ ሆኖ በሶላትና በዱዓ እንዲያድር መመሪያ ሰጠ። ሌሊቱንም ሰራዊቱ በዱዓ ሲያድር፣ ዑለማዎችና ደርዊሾች በዚክር አደሩ። ሱልጣኑ ደግሞ በእያንዳንዱ የከተማዋ ግንቦች እየተዟዟረ የመድፍ ምቶች ሊያርፉባቸው የሚገቡ የደከሙ የግንቡን ቦታዎች ሲያተናደረ እናም እለተረቡ ጀማዱል ዑላ 20ኛው ቀን 857 ዓ ም ሂጅሪያ ላይ በኤሮፓውያኑ የጊዜ ቀመር ደግሞ ሜይ 29 1453 ዓመተ ልደት ሱልጣኑ ኮንስታንቲኖፕልን ድል አድርጎ ከፈታት፣ ሰራዊቱ ሙሐመዱል ፋቲሕ ከፋቹ ወይም ድል አድራጊው ሙሐመድ እያለ ጩኸ። ሱልጣኑም እንኳን ደስ ያላችሁ እነሆ ከስምንት ክፍለ ዘመናት በፊት በመልእክተኛው ሰለላሁ ዓለይሂ ወሰለም የተወደሰውና ምርጡ የተባለው የኮንስታንቲኖፕሉ ድል አድራጊ ሰራዊት አካል ሆናችኋል ይህን የነቢዩን ብስራት በማግኘታችሁ ምርጡ የኢስላም ሰራዊት መሆናችሁንና አላህን ሥራችሁን እንደወደደላችሁ አስመስክራችኋል ሲላ ሙሐመዱል ፋቲሕ የነቢዩን ብስራት ማግኘቱ ከድሉ በላይ ያስደሰተው ጉዳይ ነበር። እናም ሰራዊቱን በሙሉ ግድያ እንዲያቆም፣ ለሰዎች እንዲያዝን፣ የከተማዋን ነዋሪዎች በመልካም ምግባር እንዲከርብ ትዕዛዝ ሰጠ። ከዚያም ከፈረሱ ወርዶ ይህን ድል አጎናጸፈው ጌታው የምስጋና ሱጁድ ወረደ። አስከትሎም ወደ ታሪካዊውና ግዙፉ የከተማዋ መለያ አያ ሶፊያ ቤተ ክርስቲያን አቀና። ወደ ውስጥ ሲገባም የሱልጣኑን ሰራዊት በመፍራት በቤተ ክርስቲያኑ ውስጥ በተሸሸጉ ነዋሪዎችና የሀገሪቱ ቀሳውስቱ ተሞልቶ አገኙ። እሱን ያዩ ነዋሪዎችም በፍርሃት ሲርዱ ተመልክቶ አንዱ ቄስ ይረጋጉ ዘንድ ንግግር እንዲያደርግ አስጠርቶ ጋበዘው። አስከትሎም ሁላችሁም ነፃናችሁ፣ በሰላም ወደ የቤታችሁ መግባትና ኑሯችሁን ሳትበደሉ በሰላም መቀጠል ትችላላችሁ አላቸው። የሱልጣኑን አዛኝነት ያየው ሕዝብም በሰላም ወደ ቤቱ ተመለሰ። ብዙሃኑም እስልምናን ተቀበለ። ከተማዋም በይፋ ኢስላምቡል ወይንም የኢስላም ከተማ ተባለች። ታላቁ ቤተ ክርስቲያንም በሱልጣኑ የግል ሀብት ከቀሳውስቱ ተገዝቶና በውል ጸድቆ ወደ መስጊድነት ተቀየረ። ለዘመናት ጠፍቶ የነበረውን የታላቁን ሰሃቢ አቡ አዩብ አልአንሳሪ ቀብርም በዑለሞዎች እንዲፈለግ አድርጎ ቀብሩ ከተገኘ በኋላ

ሙሐመድ ምርጡ መሪ ሰራዊቱም ምርጡ ሰራዊት ነበሩ። ሙሐመዱል ፋቲሕ ዋና ከተማውን ወደ ኢስላምቡል አዘዋወረ። ከዚያም ግዛት ማስፋፋቱን ቀጠለበት። ፊቱን ወደ ባልካንስ ሀገሮች አዙሮም ሰርቢያና አጎራባቾቿን፣ ዌልቺያና ቦልጋንን፣ ሃንጋሪንና ቦስኒያን ወደ ግዛቱ ቀላቀለ። ከቡልጋሪያዎች ጋር ተዋግቶ ወደ ትንሹ አሲያ ቀና። እንዲህ እያለ ብዛት ማስፋፋቱን ያለረፍት ሄደበት። የመጨረሻ ግቡም የኢስላም ዓለም ዋነኛ ጠላትና ከሁሉም የመስቀል ጦረኞች ጥቃት ጀርባ እጁ ያለበት የካቶሊኩ ካርዲናል መኖሪያ ቫቲካን ሀገር ሮማ ነበረች። ነገር ግን ሮማን ድል ለማድረግ ዝግጅቱን ለማጠናቀቅ ጥቂት ሲቀረው በረቢያል አወን አራተኛው ቀን 886 ዓመተ ሂጅራ በአውሮፓውያን አቆጣጠር ደግሞ ሜይ 3 ቀን 1481 ዓመተ ልደት ከ30 ዓመታት የሥልጣን ዘመን በኋላ ያዕቁብ ባሻ ይባል በነበረው ጣሊያናዊ የግል ሐኪሙ አማካኝነት ተመርዞ ተገደለ። ይህ ሐኪም እስልምናን የተቀበለና አላህን የሚፈራ መስሎ ትኩረት በመሳብ የሕክምና ሙያው ላይ ጠበብት መሆኑን በማስመስከር ከሱልጣኑ ጋር ተቀራርቦ የግል ሐኪም ተደርጎ እስከ መሾም የደረሰና ለዓመታት ሲያስመስል ሮም ሱልጣኑን እያከመ የኖረ ከሃዲ ነበር። በስተመጨረሻም የሱልጣኑ መድኃኒትና ምግብ ላይ ለሰዓታት አሰቃይቶ የሚገድል መርዝ በመጨመር ሱልጣኑ ሸሂድ ሆኖ እንዲሞት አድርጓል። የሙሐመድ አልፋቲሕ ሞት ለአውሮፓዎቹ ታላቅ ደስታ ነበር። የቫቲካኑ ካርዲናልም የእሱን ሞት በማስመልከት በመላው ሮማ ለሦስት ቀናት የሚቆይ የምስጋናና የደስታ ቀን እስከ ማወጅ ደርሶ ነበር። ሱልጣኑ ሰላጢን አቡል ኸይራት አልጋዚል ሙጃሂድ ዳግማዊ ሱልጣን ሙሐመዱል ፋቲሕን በ30 ዓመታት ውስጥ 17 ጦርነቶችን አድርጎ በአንዱም ሳይሸነፍ ግዛቱንም በከፍተኛ ሁኔታ አስፓቶ አስፋቶ 600,000 ስኩር ኪሎ ሜትር ስፋት የነበረውን የአባቶቹን መንግሥት ወደ 3 ሚሊዮን ስኩር ኪሎ ሜትር አሳድጎ ስርዎ መንግስቱንም ሙስሊሞችን ከጠላት የሚጠብቅ ጠንካራ ጋሻ ማድረግ ችሎ አለፈ። እናም ራሱ በከፈታት ከተማ ኢስታንቡል ባስገነባው በስሙ በተሰየመው ሙሐመዱል ፋቲሕ መስጊድ አቅራቢያ በክብር ተቀበረ። ሙሐመዱል ፋቲሕ በጠላቶቹ የአውሮፓ ነገስታት ፊት የግርሳት ሆኖ የሽንፈትን ጽዋ ደጋግሞ ጎንጭቶ ዙፋናቸውን ከስር እየፈነቀለ በማፈራረሱ በፈሪ ብልሃት ምግቡን መርዝ ጨመሩበት። ይህ ቢበቃቸው በበጀ። ሆኖም ታሪኩና አበርክቶ ላይን ሳይቀር መርዛቸውን ነሰነሱበት። ምዕራባውያን ጸሐፊዎቻቸውንና የምስራቅ ባሮቻቸውን ተጠቅመውም የተከበረና ሞገሳሙ ታሪኩ ላይ ውሸት በመጨመር ስብዕናውን ለማጉደፍ ታተሩ። ይሄ ሁሉ ሱልጣኑ በሙስሊሞች መካከል ያለውን ገጽታ ማበላሸትና ሙስሊሞች እርሱን አርአያ አድርገው ሱልጣኑ ያደረጋቸውን የሚያደርግ ሌላ ትውልድ መፍጠር እንዳይችሉ ነው። ይህ ስም የማጥፋት ዘመቻም ላለፉት 600 ዓመታት እስካሁንም ቀጥሏል። በዚህ ሳቢያም ታሪካቸውን በአግባቡ በማያውቁ ሙስሊሞችና በገንዘብ በተገዙ አውቁ አጥፊ ሙስሊም ጸሐፊዎች ሱልጣኑን ጭራቅ አድርጎ የመሳል ፕሮፓጋንዳ እስከ መዝራት ደርሰዋል። ይህ ደግሞ ሙስሊምነን በሚሉ ሰዎች መሰራጨቱ ለዓላማው ግን መምታት ትልቁ ድልድይ ሆኖላቸዋል። ይህ በሱልጣን ሙሐመዱል ፋቲሕ ላይ ብቻ ሳይሆን በመላው የኦቶማን ኢምፓየር ሱልጣኖች ላይ የተነጣጠረ ነው። የሆሊውድ ፊልሞች የሚሰሩት ስም ማጥፋት እንዳለ ሆኖ በአረቦችና በቱርካውያን ሙስሊሞች የተሰሩ ታሪክ ደላዥ ፊልሞችን ማየት ይበልጥ ያማል። በሱልጣን ሱሌይማን አልቃኑኒ የህይወት ታሪክ ዙሪያ ያጠነጥናል ተብሎ የተሰራውን ሐሪሙስ ሱልጣን የተሰኘ በቱርካውያን ሙስሊሞች የተሰራ ፊልም እንደ ምሳሌ ማየት ለዚህ በቂ ነው። ፊልሙ ላይ እንዴት ያለውን ጀግና ሱልጣን ሴሰኛና የሰው ደም የጠማው ገዳይ አድርገው ማቅረባቸው የዚህ ምልክት ነው። እንደነ ሱለይማንና ሙሐመድ ያሉ የኢስላም ዋልታ የሆኑ ሰዎች ታሪክ ላይ መርዝ የሚረጩ ታሪኮች ፊልም ሆነው እንዲሰሩ ቢሊዮን ዶላሮች በኪነጥበብ እርዳታ ስም የሚገቡት የሚገቡትና ለሙስሊም ሀገራት በነጻ የሚሰራጩት ለምን እንደሆነ ለአንድ ብልህ ሙስሊም አይጠፋው። ከቅርብ ጊዜ ወዲህ የፕሬዝደንት ረጀብ ጠይብ ኤርዶጋን መንግሥት ስለ እነዚህ ሱልጣኖች ትክክለኛ ማንነት የሚተርኩ ተከታታይ ፊልሞችን በመንግሥት በጀት እንዲሰሩ ማድረጉ ጠቀመን እንጂ እንደ ምዕራባውያን ቢሆን ኦቶማን ኤምፓየርን አንዳንድ አረቦች እንደሚሉት ከሃዲና ከቤዛንታይን መንግሥት በላይ እስልምናን የጎዳ ነው የሚል ትውልድ በየሀገሩ ይፈላ ነበር። ትልቁ ነገር ይህ ሁሉ ዘመቻ በኢምፓየሩ ሱልጣኖች ላይ መነጣጠሩ ከየትኛውም ኢስላማዊ መንግሥት በላይ የኦስማን ቢን አርጡግሩል ልጆች መንግሥት ወገባቸውን ስለመስበሩ ትልቅ ማሳያ ነው። ውድ የፕሮግራሜ ተከታታዮች ለዛሬ ያዘጋጀውላችሁ ፕሮግራም ይህንን ይመስላል። ቻናሉን ሰብስክራይብ እንድታደርጉ ጋብዛለሁ። በሌላ ፕሮግራም እስከምንገናኝ ሰላም